በሰፊው አለ በሃምሳ ሳንቲሙ ማለት ነው። እችኛ ደግሞ ጠበብ አድርገና ያመጣናት፣ ምክንያቱም በሰፊው በጣም ብዙ ሰው ወዶታል። በወራጅ ብናደርጋት በዙሪያ ሆና ወገብ ላይ ቤልት፣ አንገት ላይ ብትደረግ የሚያምር አይነት ከለርናት እና በጣም ቀጭን ጥለት ከነጠላው ጋር ጣል ለማድረግ ለምትፈልጉ ሰዎች በጣም ታምራለች እና ልጆች ላይም በጣም ያምራል። ቢጫ ከለር ልጆች ላይ ራሱ በጣም የሚያምር አይነት ከለር ነው እና ወንዶች የሚጠሉት አይነት ከለር አይደለም። ሰላም ሰላም የለንግስት ቤተሰቦች እንዴት ናችሁ? እንዴት ከረባችሁ? ሰአታችንን ጠብቀን ተገኝተናል። ያው ቀጠሯችንን ጠብቀን በሳምንቱ በዚህ ሰአት ሁሌም እናቀርባለን፣ ቆንጆ ቆንጆ ቀጭን ጥበብ። ምክንያቱም ቀጭን ጥበብ በጣም ተወዳላችሁ ይመስለኛል። ብዙ ጊዜ ወደ እኔ የምትልኩትም የምትወዱትም ቀጫጭን ጥበብ ስለሆነ በዚህኛው ሳምንትም ደግሞ ትንሽ አሪፍ የምላችሁን ቀጭን ጥበቦች አዘጋጅቼላችኋለሁ። ወደ ጥበቡ እንሂድ። በመጀመሪያ ያዘጋጀውላችሁ ቀጭን ጥበብ እንደዚህ አይነት ቀጭን ጥበብ ነው። ሽምራ የሚባለው አይነት ቀጭን ጥበብ ነው ነው። እና እንደምታዩት ፍርግርግ የሚባል ዲዛይን ያለው ነው የሚመስለው። በጣም ነው የሚያምረው። የተለመደ አይነት አይደለም። የሚያምር የሚወደድ አይነት ከለር ነው እና ከለር ልዩነት አይመርጥም። ቀጭን ጥበብ ብዙ ጊዜ ከለር አይፈልግም። ምክንያቱም ቀጭን ስለሆነች ከታች ወደ ላይ የምትወርደው ምንም ብናደርግ የኛን ከለር የመዋጥና የመደበቅ አቅም የለውም። ስለዚህ እችኛዋ ቀጭን ጥበብ በወራጅ ብትሆን እመክራቸዋለሁ። ምክንያቱም እቺ ራሷን ጠብቃም በወራሽ ከተሰራ ከቆንጆ መስቀል ጋር በጣም የሚያምር ነው። አርብ እንደነገርኳችሁ ቀጭን ጥበብ ላይ እንደፈለጋችሁ መደረግ ይችላል። አምስትም ስድስትም መሆን ይችላል፣ እና ትንሽ ወፈር ላላችሁ ሰዎች ደግሞ አርቡን ብናበዛው ይበልጥ ያሳምራችኋል፣ ውጥር አይልም። እችኛዋ ልብስ አልጋ 15 ሺህ ብር ናት። እችኛዋ እንደምታዩት በጣም ላይት የሆነች ከለርናት 49 ማለት ፊሽ ከለር ናት ና ውስጧ ላይ ያሉት ከለሮች ሁለቱ ናቸው ቡኒና ብሉ ነው። ትንሽ ጠንካራ ያለ ከለር እና ይህ በወራጅ ቢሆን ግን በጣም ያምራል። ምክንያቱም ዲሰንት የሆነ ከለር ጸጥ ብሎ ውበትን የሚያወጣ የሚያሳምር አይነት ከለር ነው እና እችኛዋ ከለር እንደምታየት አሩ በጣም ሰፊ ነው። ከእጅ በላይ ነው። አረባችን በጣም ሰፊ ነው። አራት አሩ ቀጠን ያላችሁ ከሆናችሁ አራት አርብ፣ ከዛ በላይ ትንሽ ሰፋ የምትሉ ከሆነ አምስት አር ብትነሲ ለምትወዱ ከሆነ ደግሞ አምስት ስድስት አርባ አድርገን መስራት እንችላለን። በዚህ ልብስ ላይ ብዙም ፈርጥ የሚፈልግ አይነት ልብስ ይባላል ምክንያቱም አብዛኛው ልሙጥ ስለሆነ በጥልፍ ስናደርገው ጭድና ሁለቱ ብቻ ናቸው ዳይመንዶቹ ና ጥልፍ ጥልፈርጥ ብዙ ያስፈልገው። ስለዚህ ች ልብስ አልቃ 15 ሺ ናት። ያው ነጠላ እንደምታዩት ነጠላው በጣም ትልቅ ነው። ከዚህ እስከዚህ ድረስም ያርቦ ሰፋት እንደምታዩት በጣም ትልቅ ነውና ነጠሎቻችን ምንም ማያሳስቡ ነገር የለውም። ቆንጆ ቆንጆ ነጠሎች ናቸው። ሰፊ ነው። እቺኛው ደግሞ ግሪን ናት። ባለፈው ለታ ከዚህ በፊት የነበረው ቪዲዮ ላይ አይታችሁት ከሆነ ሁለተኛ ላይ ነው፣ ሶስተኛ ላይ ሰፊ ጥበብ የሚለው ቪዲዮ ላይ አይታችሁት ከሆነ በሰፊው አለ፣ በ50 ሳንቲሙ ማለት ነው። እቺኛው ደግሞ ጠባብ አድርገን ያመጣላት ምክንያቱም በሰፊው በጣም ብዙ ሰው ወዶታል፣ በጣም ብዙ ሰው የላከልኝ ስለሆነ በጠባቡ ደግሞ ሰፊ ለማ የማይፈልግ ሰው ሲምፕል ነገር ለምትፈልጉ ያገርባል ልብስ ላይ ቀለል ያለ ለምትፈልጉ ደግሞ በግሪን አምጥተነዋል እና እችኛዋ ከለር በጣም ታምራለች እና ድምቅ ያለ አይነት ከለር ነው። ፕሮግራም ላይ ብናደርገው፣ ምንም ነገር ላይ ብናደርገው አድምቆና አጉልቶ የሚያሳየን አይነት ከለር ነው። ምክንያቱም ውስጥ ያሉት ከለሮች ሻምፓኝ ወርቀዘብ ነውና ሻምፓኝ ወርቀዘብ የሆነ አንድ ነገር ላይ የያዘ ስላልሆነ ወይ ቢጫ ለወለም፣ ወይ ነጭ አይደለም እና በቃ የማሳመር አይነት ባህር ያለው ምንም አይነት ልብስ ላይ ምንም አይነት ከለር ላይ ብንገባ የማሳመርና ውበትን የማውጣት ባህር ከለር ያለው እና ልብሱን ከለሩን ጎላ ያደርገዋል። ስለዚህ እችኛዋ ልብስ ለምንም ፕሮግራም በኮንፊደንስ የምትለብሷት አይነት ልብስ ናት። እች ልብስ አልቃ 15 ሺህ ብር ናቸው። ቀጭን ጥበቦች ብዙ ጊዜ 15 ሺህ ብር ነው የምንሰራው። ፈልጣ ያስፈልጋቸው እችኛዋ ከለር ጸጥ ያለች ከለርንም ቦግ ያለችም ከለር የምንላት ናት። እንዴት ነው ዝም ብላ ዝም ያላለች አይነት ከለር የለችም፣ እንደዛ ናት። ብሉ አላት፣ ቢጫ አላት ምናምን ብዙ አይነት ከለር አላት። እና እቺ ልብስ እንደምታዩት ለፈርጥ ይመቻል እዚህ ጋር ምክንያቱም እዚህ እዚህ ጋር እንደ ሰንሰለት የሚመስሉት ነገር ላይ ፈርጥ ብናደርግበት፣ በተለይ በብሉ ከሆነ ብሉ ብናደርግ፣ በቢጫ ከሆነ ቢጫ ብናደርግ፣ ልብሱን ሌላ ውበት ነው የምንፈጥረው። ብያቸዋለሁ ና ልብስ የማሳመር አይነት ባህሪ አለው። ስለዚህ እችኛዋ ልብስ በወራጅ አድርገን ብንሰራ ቀጭን ጥበብ ብዙ ጊዜ በወራጅ ቢሆን ይመከራል። እጅና አንገትን ብናደርገው ደግሞ ያምራል። ሲምፕል ነገር ለምትወዱ በተለይ ከበድ ያለ ነገር ቤተክርስቲያን ወይ ደግሞ ሲምፕል ነው የምንፈልገው ለምትሉ ደግሞ ቀጭን ጥበብ ያምራል እና በፈለጋችሁት ብናደርገው እችኛዋ ልብስ አልቃ 15 ሺህ ብር ናት። እቺ እንደምታያት ቀለል ያለች ከለር ናት። ቀለል ያለች የምትባል ጠንከር ያሉ ከለሮች ያሉባት ግን ዝም ያለች ከለር ናት እና ፈርጥ ማድረግ እንችላለን፣ ግን እችኛዋ ላይ ፈርጥ ባታደርጉባት፣ በውራጅ ቢጠለፍ ድርብብ ያለ ያደርጋል። በቃ እንዴት ነው ጥበብ ጥበብነቱ ሲወጣ ነው አይደል የሚያምረው፣ ውበት የሚወጣው። ስለዚህ እችኛዋ በጣም ትልቅ ጥበብ ናት። በተለይ ለእናቶች ጥበብ ለሚያቅ ትንሽ ተለቅላለ ሰው ለወጣትም ይሆናል፣ ግን እነሱ ይበልጥ የጥበብ አድናቂ ስለው ሆኖ እቺ ትልቅ ጥበብ ናትና በጣም የሚያምር ከለር ነው። በቃ የሚወደድ አይነት ጥበብ ነው። ትልቅ ሸማኔዎች የሚሸምኑት እንትን ነው ጥበብ ነውና። እቺ ልብስ አልቃ 15 ሺህ ብር ናት። እቺ እንደምታያት ቀላ ያለች ከለር ናት ቢጫ ኦሬንጅ ምናምን ነገር አላባት። እቺኛዋ እቺ ልብስ እንደምታያት ከታች በጣም የሚያምር አርባቸው፣ በጣም ሰፊ ነው እንደምታያት እኔ እጅን ራሱ ሞልቶታል። እቺ ልብስ እንደምታያት በጣም ታምራች። በወራጅ ብናደርጋት በዙሪያ ሆነ ወገብ ላይ ቤልት አንገት ላይ ብትደረግ የሚያምር አይነት ከለር ናት። እና ወጣቶች ብዙ ጊዜ እጅን አንገት ነው የምትፈልጉት። ምክንያቱም አንገት ላይ ተደርጎ ቤልት ሲደረግ ነው ብዙ ጊዜ ወጣት ቲኔጀሮች እስከ ሃያ ምናምን ያሉ ልጆች እንደዛ ነው የሚወዱትእና። ና በወራጅ ደግሞ ትንሽ ተለቅ ያለ ሰው ለእናቶች፣ እናቶች ብዙ ጊዜ የግሩፕ ከሆነ የምታሰሩት እናንተ በወራጅ አሰርታችሁ ልጆቻችሁ በእጅና አንገት ቢሆን በጣም ያምራል። ቀጣሁን ደግሞ የሚመጣው ገና ስለሆነ ቀይ ነገር ለዛ ነው ዛሬ ያመጣባችሁችን በቀይ እና እቺ ልብስ አልቃ 15 ሺህ ብር ናት። ፈርጥ ማድረግ እንችላለን። ዳይመን ስለሆኑ እዚህ እዚህ ጋር አራቱ ላይ ማድረግ እንችላለን። ዙሪያው እንዳለ አራቱም ዙሪያ ላይ ፈርጥ ማድረግ እንችላለን። ለፈርጥ የሚሆን አይነት ልብስ ነው እቺ። ቅድም ያልኳችሁ አይነት ልብስ እንዴት ነው ዝም ብላ ዝም ያለች ግን፣ ድርብ ያለች በጣም ምታምር ብያቸዋለሁ ቅድም የቅድሙ ቪዲዮ ላይ እና የሷ አይነት ዘር ናት። በጣም ጸጥ ብላ ግን በጣም ምታሳምር፣ በተለይ ደግሞ ጥበብ በጣም ዲቴል የሆነ ጥበብ ነው። መወደው ለሚሉ ሴቶች በጣም ምታምር አይነት ከለር ናት እና የሚሸጥ ከለር ነው። የከለር ልዩነት አይለው ማለት የቆዳ ምናም የምትመርጥ አይነት ከለር አደለችም። ሁሉም ከለር የሚወደው ለቀይም ለጸየም የምትሆናት በእጅናንገትም በወራጅም ይሆናሉ። ቀጭንጠው በነገራችን ለእጅናንገት ምናምን ባይሆኑም ምንም ችግር የለበት። እንደፈለግን አርገ ማድረግ እንችላለን። በወራጅም ገደብ የለውም። በቃ ሁላችን ዋናው አላማው ሲምፕል መሆን ስለሆነ ሲምፕል የሚያደርግ ልብስ ነው። በዛው ተመሳሳይ ደግሞ የዛሬ አምስት አመት የዛሬ 10 አመት አውጥታችሁ የምትለብሱት ልብስ ነው እንደዚህ አይነት ። ምክንያቱም በቃ ጥበብ ነው፣ ያገር ባህል ልብስ ነው፣ ዘመን ተሻጋሪ የሚባሉ አይነት ዲዛይኖች ናቸውና፣ እቺ ልብስ አልቃ 15 ሺህ ብር ናት። እቺ ደግሞ ብሉና ነጭ ናት የተሰራችውና መሀሏ ላይ ነጭ እንደ መስቀል ነገር የምትመስላላት ተናት ግን መስቀል አደለችም። መስቀል ትንሽ ረዘም ይላል እኩል በኩል ከሆነ ግን ተነው እና ብዙ ጊዜ መስቀል ለማትፈልጉ ሰዎች እቺ ግራ እንዳታጋባችሁ ነው የምነግራችሁ። እና እቺ ከለር በጣም ነው የምታምረው፣ ላይት የሆነች ከለር ናት። እጅና አንገት ብን ጠልፈው፣ በወራጅ ብን ጠልፈው፣ በጣም የሚያምር ከለር ነው። እና የከለር እንትን የለውም፣ ጸጥ ያለ ከለር ነው በተለይ ደግሞ እንትን ቢያደርጉት ይሄ ለግሩፕ ብዙ ሆናችሁ ብትለብሱት ለብሱት በጣም የሚያሳምራችሁ አይነት ልብስ ናት። እና እቺ ልብስ አልቃ 15 ሺ ብር ናት። እቺ ጥበብ እንዳያችሁት እስካሁን ካሳያችሁ ትንሽ ለየት ትላለች። በ2 ሳንቲም ሆነ የተጠለፈች ናት እና በጣም ቀጭን ቤተክርስቲያን ላይ ማድረግ የምትፈልጉ ብዙ ጊዜ ቤተክርስቲያን የምትሄዱ ሰዎች ደግሞ በጣም ቀጭን ጥለት ከነጠላው ጋር ጣል ለማድረግ ለምትፈልጉ ሰዎች በጣም ታምራለች። እና በተለይ ደግሞ የአገር ባህል ልብስ ጀማሪ ከሆናችሁ አዲስ የአገር ባህል ልብስ ለባሾች ከሆናችሁ በዚች ብትጀምሩ አይጨንቃችሁም። የሚሰለች አይነት አይደለም። በጣም የምትወደድ አይነት ከለር ናት እና የከለር ልዩነት የላትም። ሁሉም ቆዳ ለሁሉም ቆዳ የሚሆናት በዝቹ ልክ በእጅ ብትጠለፍ ከማሽን ይልቅ በእጅ ያምራል ና በእጅ ቢጠላፍ ይበልጥ ተወዶታላችሁ። አይ ግን በእጅ አልፈልግም፣ አንገቱ ላይ ሲምፕል ነው የምፈልገው ካላችሁ ደግሞ ነጠላው በጣም ሰፊ ነው። ከነጠላው ጋር ብታደርጉት ድርብ ያደርጋችኋል እና ትወደዳለች። በቃ ሁሉም ሰው አይቶ ስታምሪ ወይ ሲምፕል በጣም ያምራል የምትባል አይነት ከለር ናትና፣ እቺ ልብስ አልጋ አስራ አምስት ሺህ ብር በአምስት እችኛዋ ልብስ ደግሞ ቢጫና በርገንዲ ከቢጫ ወርቀ ዘበር ሆነ የተሰራች ናት ና አርባ አምስት አርብ ናት። ጨርቃችን ዛሬ አላሳየችሁም አደል? በመሀል ራስጀው ጨርቁ እንደምታዩት ሁለት አይን ነው በቀጭን መነን የምትፈልጉም፣ ሁለት አይን አልወድም ቀጭን መነን ነው የምወደው ለምትሉም፣ ደግሞ በቀጭን መነን አለን ቀጭን መነን አድርገን መስራት እንችላለን። ሁለት አይን የምናደርግበት ምክንያት ትንሽ ወፈር ስለሚል ሚሸከመዋል ግን እነዚህ ጥበቦች ላይ ረ ቀጭን ጥበቡ ቀጭን መነንም ብናደርገው ክብደት የለውም። ብዙ ጊዜ ሰፋ ሰፋ ያሉ ልብሶች ላይ ነው ሁለት አይን የሚመከረውና ይሄኛው እንደምታዩት በጣም ሰፊ ነው። ከለሩ በጣም ያምራል። አርቡ ሰፊ ነው። ለምንም አይነት ፕሮግራም ማድረግ እንችላለ። ሰርግ ላይ ልደት፣ በግሩፕ ብንለብሰው ሰርግ ላይ ቢደረግ ልጆቻችሁ ክርስትና ላይ በፈለጋችሁት ፕሮግራም ላይ ብታደርጉት የሚያምር አይነት ከለር ነው። ልጆች ላይም በጣም ያምራል ቢጫ ከለር። ልጆች ላይ ራሱ በጣም የሚያምር አይነት ከለር ነው እና ወንዶች የሚጠሉት አይነት ከለር አይደለም። እቺ ልብስ አርቃ 15 ሺህ ብር እቺ ቦግ ያለ ከለር እና ታያላችሁ እና መደቡ ግን ነጭ ሳባ ነጭ ሳባ ሆኖ የተሰራና ኦሬንጅ፣ ቢጫ፣ ግሪን ሆኖ የተሰራ ነው። ደመቅ ያለ ነው እና ደመቅ ያለም ጸጥ ያለም የሚባል አይነት ከለር የለም። በኦራጅ ብንለፍ ሰው በጣም ያምራል። የሆኑን ከለር የሚወክል ነው። ለሁሉም ፕሮግራም የሚሆን አይነት ልብስ ነው እና ለእንትን ይሆናል። ለፈርጥ ማድረግ እንችላለን። እዚህ ላይ ፈርጥ ብናደርግበት ነው በጣም የሚያምር አይነት ነው እና ፈርጥን ብናደርግበት ፈርጥም ባናደርግበት የሚሆን አይነት ነው። ነጠላውን አድርጌ ላሳያችሁ። ጠላው ራሱ ሲደረግ በጣም ያምራል። ሲምፕልንም እና ደግሞ ከበድ ያለም አይነት ነገር ነው እና ለፈርጥም የሚሆን አይነት ነው። እች ልብስ አልቃ አስራ አምስት ሺህ ብር ናት። በአምስት አርብ፣ አራት አርብ ከፈለጋችሁ እንደውም በአራት አርብ መስራት እንችላለን። እትኛዋ ፒንክ ናት ላይት ፒንክና ሰባ አራት ወይም ደግሞ ቬዥ ብሎ ፈዛዛ ብሎ ሆነ የተሰራች ናት። ከቀጭን ጥለት ከአይቀላቀልኩባችሁ ምክንያት ደግሞ እንደምታይ ሶስቱ አርብ ልክ እንደዚህ ሰፊ በሀያ ሳንቲም ሆኖ የተሰራ ነው። አንዱ አርብ ግን ቀጭን ናት፣ ለወራሽ ጥልፍ የተዘጋጀች ማለት ነው። ወራሽ ጥልፍ ስትፈልጉ ልክ እንደዚች እናቀጥንላችሁና ከፊት ጥልፉ አይንጠለጠልም። እላይ ግማሽ ላይ አይቀርም፣ እታች ድረስ ይወርዳል ጥልፎ ማለት ነው። አያችሁት? ጥልፉ መስቀሉ እዚህ ድረስ ይመጣል። ታች ድረስ መስቀሉ ታች ድረስ ሲመጣ ከታርሳፋሲ በጣም ያምራልና ድርቢያ ላይ ያደርጋል የሚያምር አይነት ሞገስ ይኖረዋልና። ይሄ ልብስ አምስት አርብ ነው። ነጠላም ሰፊ ነጠላ ነው። ትልቅ ነጠላ ነው። ከነጠላ ጋር ቢደረግ በጣም ነው የሚያምረው። እቺ ልብስ አድርጋ ሀያ ሺ ብር ናት። እስካሁን ድረስ ከእናንተ ጋር የቆዩት እኔ ሳምራይት መኮንን ነኝ። የምትፈልጉትን አይነት ልብሶች ከእኔ ጋር ካሉት የተለየ የራሴ ዲዛይን አለ የምትሉት፣ ወይ ደግሞ የሌላ ሰው ፎቶ አለ የምትሉት ካለ ላኩልኝ። በምትፈልጉት አይነት ጊዜ ሰራላችኋለሁ። ቆንጆ ስራ እሰራላችኋለሁ። በስራዬ ላይ ደግሞ አስተያየት ካላችሁ መናገር የምትፈልጉት ነገር ካለ እንዲህ ብታደረግ እንዲህ ብቅንሽ የምትሉት ካለ ጻፉልኝ፣ ደውሉልኝ። እስካሁን ድረስ ግን ከጎኔ ነኝ ስላላችሁ ስላበረታታችሁኝ፣ ከጠበቅኩት በላይ ስላገኘዋችሁ እግዚአብሔር ያክብርልኝ። መልካም ጊዜ